ቤተሰብ ቤተሰብ ቤተሰብ ቤተሰብ ቤተሰብ ቤተሰብ ገብቷል ገብቷል ገብቷል ገብቷል ገብቷል ሁለት መቶ ሀምሳ ሺህ ኬ ገብቷል። ማይ ሲስተር ማይ ኪውን የኔ ቆንጆ ኮንግራ፣ ይገባሻል። የኔ የዋ የኔ ቅን ሰዎች ሊሰፉሽ ሲጥሉ፣ አንቺ ግን ከፍ ከፍ እያልሽ እየተታየች ነው። ብሩክም ትንሽ ነው የሚቀረው ሶስት መቶ ሺ ሊገባ፣ ጉዞ ወደፊት። አይሚና ቡ ቦ ሀይሚና ብሩክ ደግሞ ለምቀኛ፣ ለሸረረኛ ማለት እነሱን ለማለያየት የምትፈልጉ ሰዎች አይሳካላችሁ። እነሱ ያው እየተለመደ ነው ይጣላሉ፣ ይታረቃሉ። አለመግባባት በመሀል አለ፣ ግን በመሀል ሄዳችሁ በጎራ ተከፋፍላችሁ፣ እሷን በመሀል ትሰድባላችሁ። ተዋት። ምንድነው እንደዚህ ምጨቀጭቅክ? አትለማመጣት ሴት ብሄድ ሴት ይመጣል ለምትሉት ማለት ነው እሷ ሴት ቢሄድ ሴትት እሷ እየሰራችሁ ነው የምታሳያችሁ። ምድረ ወረኛ እናንተ አልገባችሁ ማለት ነው። ግን በቃ እኔ ደስ ያለኝ ከመጣለታቸውን በእርግጥ ከማንተም ከማለቶች ሁለት መቶ ሀምሳ ሺህ መግባቷ ማለት በጣም ደስ አለኝ ማለት ከምንም በላይ ይህን ቀን ብሩክ በጣም ይፈልገው ነበረ። ብዙ ጊዜ በእናታችሁ ለተለያየ ሰው ሼር አድርጉላት፣ በቃ ሁለት መቶ ሃምሳ ትግባ ምናምን እያለ በቃ ቱቢ ኦንስ በጣም ብሩ ስንትን ሲል ነበር። እና እሷም በቃ በጣም ትፈልግ ነበረ። ታውቃላችሁ፣ በዚህ ምድር ላይ የዘራችሁትን ነገር እንደ መብላት ደስ የሚል ነገር የለም። የእውነት የምነግራችሁ ማለት ነው። እና እኔ በጣም ደስ ብሎኛል። ማይኪውን ማለት ነው። ንግስቷ የጋሽ ንግስት እኮ ነሽ። ንግስት ንግስት ናት። ምን ታመጡት? ንግስት ናት። ንግስቷ ንግስት የብሮት ንግስት የመጨረቃ ፋሚሊ ኮ ትለያላችሁ። ለዛ ነው በቃ ትለያላችሁ። የጨረቃ ፋሚሊ ትለያላችሁ ማለት ነው እና ቤተሰብ እንደ እኔ ደስ ያላችሁ ሰዎች ብሊስ ኮሜንት ላይ እየገባችሁ ኮንግራ ይገባሻል ብቻ በሏት ማለት ነው። ለምን የሰው ደስታ የሚያስደስታችሁ፣ ተዋችሁ እነዚ ዝንቦቹን ተዋችሁ የሰው የሰው ደስታ የሚያስደስታችሁ ሰዎች ለነሱ ብቻ አድርሱልኝ ማለት ነው። እና እኔ ደስ ብሎኛል። ለምን እኔ እነ ሀይሚና ነበሩ እንደግፋሉ ሀይሚ ሀይሚ ሶስት መቶ ሺህ ራሱ ብገባ ደስ ን የሚለኝ ደግሞ ትገባለች። ምን አይታችሁ ማለት ነው። እና ማንም ሰው ከሰራ እንትን ካለ ያድጋል፣ ፍሬውን ይበላል። ግን አንዳንድ ሰው ይሁን መሀልን ገብተ አርግታችሁ የምትሳደቡ ሰውን ሞር የበለጠ ከማፋቀር ይልቅ ለማለያየት የምትጥሩ በጎራ ተከፋፍላችሁ፣ በቡድን ተከፋፍላችሁ፣ እች ልጅ ምንም አላደረገቻ ምንም አላደረገችውም። ያጠፋው እሱ ከሴጋ የታየው እሱ፣ የደበቃት እሱ። ለዛም ታገሰችው ዝም ብላ እስካሁን ድረስ ራሱ እየጠበቀችው ነው። እሱ እኮ ያንም እኳ አጥፍቶ ይቅርታ አላለም፣ ግን እሷ የምትሰርበት ሰዎች